ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻይ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በእያላችሁበት ሰላም ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስጀምሮ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ከብዙ ቀናት በኋላ ሀይሚና ብሩ ሰርኬን በዚህኛው ቻናል ይያቸው እ ይችላል እኔ ቪዲዮአቸውን ያለው ላይክ አረጋለሁ ኮሜንት ሰጣለሁ ቪዲዮው የማልሰራባቸው ብዙም ስለማይታዩ ነው በፊት በጣም ነበር የሚታየው በዛኛው ቻናሌ አሁን እየታየ ስላልሆነ ነው ማልሰራው እንጂ በጣም ወዳቸው ምርጥ ልጆች ታታሪዎች ጎበዞች የምር የስራ ልጆች ናቸው የስራ ሰዎች ማለት ነው በወጣትነታቸውና ዛሬ ግን ለመስራት ተገደድኩኝ አንደኛ ብሩኬን እግዚአብሔር ይመርዳ ማለት ሁለተኛ ደግሞ አንዳንድ የምታወሯቸው ነገሮችም ስላሉ ስለሱም ለመናገር ብዬ ነውና አንዳንድ እንትን ላይ በሀይሚ ምክንያት ታሞ እንደዚህ ሆነ ምናምን። በነገራችን ላይ ማለት እኛ የሰው ልጆች ማለት ነው በደቂቃ ውስጥ በትንታ የምንቀር ሰዎች ነን። ይሄ እኛ አስተምሮ ሊያልፍ ይገባል። ምክንያቱም የሰው ልጅ ተቀያይሞ ተጣልቶ ብዙ ተነጋግሮ ክፉ በጎ ይቅር ሳይባባል መሞት አለ። ድንገት አንድን ሰው ጠዋት አይታችሁት ማታ ሞተ ልሰሞት ይችላላችሁ ምክንያቱም እኛ የሰው ልጆች ነን፣ ተሰባሪዎች ነን፣ ሸክሎች ነን። ምን ሰዓት እንደምንጠራ፣ ምን ሰዓት እንደምንሆን እንት እንደምን አናውቅም። እና በቻልነው መጠን ከመልካም ነገር ቀርበን ከክፉ ነገር ርቀን እራሳችንን ጠብቀን ፈጣሪያችንን ሰውም ሳናሳዝን በቃ እንድንኖር እንዲረዳ ነው የምንፈልገው እንጂ አሁን ምናልባት ብሩኬ ጭንቀትም ሊሆን ይችላል ያው ከሀይሚጋም ጥሩ ስሜት ስላልነበራቸው ሰሞኑን እንደ ማንኛውም ሰው እንኳን እነሱ በጣም የሚቀራረቡት የሚዋደዱት ሰዎች ቀርቶ ኖርማል ሰው እንደዚህ የምታቆስ ሰው እራሱ የሆነ ቃላት ከተናገራቸው እንደኔ ከሆናች ታሰላስላላቸው ያንን ለምን እንደዚህ አለኝ እኔ ምን አጥፍቼ ነው ለምን እንደዚህ አልኩት እኔ ምን አጥፍቶ ነው የሆነ አላር የሚሰማቸው ጭንቀት፣ እንደዚህ አይነት ጭንቀት ተፈጥሮበት ሊሆን ይችላል። ድንገት የሚያምመው ወይም ደግሞ እንዲሁ በቃ በራሷ መታመም ስለነበረበት ታሞም ሊሆን ይችላል እንጂ ሀይሚን ሰበብ ማድረግ ተገቢ አይደለም። ኮሜንትም ቪዲዮም ስሰሩ እያየኝ ስለሆነ ነው። እና ደግሞ ከሀይሚ ያየውት ስህተት አለ። በአሁኑ ሰዓት አዲስ አበባ ላይ በጣም አስቸጋሪ ነው፣ ከባድ ነው። ራይድ በሌሊት ጠርተሽ መሄድ አልነበረብሽም። በዙሪያሽ ካሉ ከጓደኞችሽ ጠርተሽ ወይም ደግሞ በቃ ብቻ ዩቲዩበርም ስለሆንሽ ስለሆናችሁ ብዙም ስለሚያውቃችሁ ብዙ ሰው የሚተባበርሽ ሰው አታጭም እና በሌሊት ብቻሽን ሴት ልጅ ነሽ ራይድ ይዘሽ መውሰድ ማለት በጣም አስቸጋሪ ነው፣ ከባድ እና ውድ ቤተሰቦች እና ቅመሟዬ ትንሽ እዚህ ጋር አጥፍተሻል። ምክንያቱም አስጊ ነው ጊዜው፣ ለሁለተኛሽ ምን ጊዜ ሰው ልጅ የሚገጥመው ነገር አይታወቅም፣ እና በዙሪያሽ ካሉ ሰዎች ብትጠሪ እየተሻለ ነው። ብዙም ሰው የማወቅ እድል ስላላችሁ ማለት ነው። ምክንያቱም አዲስ አበባ ላይ አሁን እየሆነ ያለው ነገር በጣም ነው የሚያስፈራው፣ በጣም ነው የሚያስደነግጠው፣ በጣም ነው እንትን የሚያስብለው። በቃ እንዴት ብዬ ልንገራችሁ። እና በቃ በተቻለሽ መጠን ለራስሽ እንደዚህ አይነት ጥንቃቄዎችን አድርጊ። በጣም በቃ ብዙዎቹ ተጨንቀው ምናምን ሀሳብ ሴት እየሰጧቸው ነበረ። ምክንያቱም እግዚአብሔር ይማር፣ እግዚአብሔር ይማር የሚል ኮሜንት በጣም ይበዛል። ለምን ህመም በጣም ከባድ ነው። የምር ህመምን ማንም ሰው በህመም አይፈትን። አንዳንድ ሰው አሁን እንደዚህ ባረገ፣ እንደዚህ ባረገ ምናምን ከሰው ሲጣላ ምናምን ትላል። ግን በቃ ሁላችንም ጋር የሚመጣ ነገር ነው። የተሰባሪ ነን እኛ የሰው ልጆች ስንባል እና እንደዚህ አይነት ክፉ ምኞትንም መመኘትም የለባችሁም እንደገና የታመምት ውስተ እግዚአብሔር ማረ። ትልቅ ነገር ነው የሰው ልጅ ታሞ የሚጠይቀው የሚያጣልና ማለት ነው። እና ፈጣሪ ሁላችንንም ከክፉ ነገር ይጠብቀን ይሰውረን። በእውነት አንዳንዴ የምናረጋቸው ነገሮች ትንሽ ሰው በቃ እንዲሸክላ እንደሆነ ያስታውቃል። እና ወደ ራሳችን እንመለስ እና ብሩኬም ደግሞ አይዞ ቀላል ሚያርግል መርፌ የተወጋው ነው እያለ ነበረና፣ በምክንያት በሰበብ ወደ ራሳችሁ ተመልሳችሁ አብራችሁ ስቃችሁ ስላየኋችሁ በጣም ደስ ብሎኛል። ሰው ልጅ በተለያየ ምክንያት ነው የሚጣላው፣ በተለያየ ምክንያት ነው የሚገናኘውና ስለተገናኛችሁ በድጋሚ ሰላማችሁ መፈጠሪያው መንገድ ስለሆነ ተስፋ አረጋለሁ መቼም ከዚህ በኋላ ወደ ኋላ ተመልሳችሁ እንደማትጣሉ በማሰብ ማለት ነው እና ወደ ቤተሰቦች እናንተም ደግሞ ሰላማቸው እንዲመለስ በጥሩ ነገር በኮሜንት አግዟቸው፣ አበረታታቸው ማለት ነው። ውድ ቤተሰቦቼ ይወዳቸዋለሁ። ላይክ፣ ሸር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻውቻው